በወንጌላዊው ማርቆስ ወንበር ላይም 28 ዓመት ኖረ። በዘመኑ ብዙ መጻሕፍትን የተረጎመ፣ ከእሳቸውም የወንጌላዊ የቅዱስ ዮሐንስን ራእይ እና የሐዋርያው ቅዱስ ጳውሎስን መልእክት የተረጎመ የዮሐንስ አፈወርቅ ተነሳ። ዳግመኛም ለደሴተ ቆጵሮስ ኤጲስቆጶስ የሆነ ኤጲፋኒዎስ ነበረ። በዘመኑም ሰባቱ ደቂቅ 372 ዓመት ካንቀላፉ በኋላ ተነሱ። ይህም አባት የሐዋርያዊ ሊቀ ጳጳሳት አባት አትናቴዎስ ደቀ መዝሙሩ ነው። የቤተ ክርስቲያንንም መጻሕፍትና ሥርዓቱን ሁሉ እየተማረ በእርሱ ዘንድ አደገ። ከእርሱ በፊት የነበረ ሊቀ ጳጳሳት አባት ጢሞቴዎስን ባረፈ ጊዜ ይህ አባት በእስክንድሪ አገር ላይ ሊቀጵጵስና ተሾመ። አዋቂና አስተዋይም ስለሆነ ስለ ፍቅር፣ ስለ ርኅራኄ ከንስሐ በፊት ሥጋውንና ደሙን ከመቀበል መጠበቅ ስለሚገባ ስለ ሙታን መነሳትና ለኃጣን ስለተዘጋጀ ዘላለማዊ ስቃይ ሌሎችም ጠቃሚ የሆኑ ድርሳናትንና ተግሳጻትን ደረሰ። ቅዱስ ቄርሎስም ለዚህ አባት ቴዎፍሎስ የእህቱ ልጅ ነው። እርሱም በበጎ አስተዳደግ አሳደገው፣ የቤተ ክርስቲያንንም ትምህርት አስተማረው። ከዚያም በኋላ ወደ አባ ሰራቢዮን ላከው። አባ ሰራቢዮንም መንፈሳዊ ተግባርን ሁሉ አስተማረው። በአትናቴዎስም ዘመን አስቀድሞ እንዲህ ሆነ። በጎ ዘመን ባገኝ ይህን ኮረብታ ባስጠረግኩት ነበር፣ ለከበሩ ለመጥምቁ ዮሐንስና ለነቢይ ኤልሳዕም ቤተ ክርስቲያን በሠራሁም ነበር ሲል ይህ አባት ቴዎፍሎስ አባት አትናቴዎስን ይሰማው ነበር። በሹመቱ ወራትም ይህን ነገር አስታውሶ የሚያዝንና ክብር ግባውና ወደ ጌታችን የሚጸልይ ሆነ። በዚያ ወራትም ባሏ ብዙ ገንዘብ ትቶላት የሞተ አንዲት ባዕለ ጸጋ ሴት ከሮሚ አገር መጣች።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 በንጉሥ እስክንድር ዘመን እንደተቀበሩ የዘመን ቁጥርም ተገኘ። እርሱም ሰባት መቶ ዘመናት ነው። ከዚህም በኋላ ያን የወርቅ ሳጥን ለንጉሥ ቴዎዶሲዎስ ላከለት። ስለዚያም የወርቅ መዝገብ አስረድቶ ቦታውን መጥቶ እንዲያ ያሳሰበው። እርሱም በመርከብ ተጭኖ ወደ እስክንድር የአገር መጥቶ ሁሉንም አየም። የዚያንም ወርቅ እኩሌታ አመለሰለት። አባ ቴዎፍሎስም ብዙዎች አብያተ ክርስቲያንን ሠራ። አስቀድሞም በቅዱሳን በመጥምቁ ዮሐንስ እና በነቢይ ኤልሳ በስማቸው ቤተ ክርስቲያን ሠራ። ሥጋቸውንም ከእስራኤል አገር አፍልሶ አምጥቶ በውስጡ አኖረ። እርሷም የታወቀች ናት፣ ዴማስ በሚባል ቦታ። ሁለተኛም በመቤታችን በቅድስት ድንግል ማርያም ስም በሀገሩ ምስራቅ በኩል ሠራ። ከዚህም በኋላ በሊቀ መላእክት ቅዱስ ሩፋኤል ስም በደሴት ውስጥ ሠራ። ሌሎችንም ብዙዎች አብያተ ክርስቲያን አሳነጸም። ንጉሡም ንጉሱም አብያተ ክርስቲያናትን ለመስራት ያለውን የሊቀ ጳጳሳቱን ፍቅር አይቶ በግብፅ አገር ያሉትን የጣዖታት ቤቶችን ሁሉንም ሰጠው። እርሱም ተቀብሎ አፈረሳቸውና በቦታቸው አብያተ ክርስቲያናትንና የእንግዶች ቤቶችን ሰራ። ሁለተኛም ምድራቸውን ሁሉ ሰጠው። ይህም አባት ቴዎፍሎስ የክርስትና ጥምቀትን በሚያጠምቅ ጊዜ የብርሃን በትረ መስቀል በሚጠመቁት ላይ በመስቀል ምልክት ሲያማትብ ያይ ነበር። ይህ አባት ቴዎፍሎስና ንጉሥ ቴዎዶሲዎስ ልጆች በሆኑበት ጊዜ ሁለቱም በአንዲት ሌሊት አንዲት የሆነች ራእይን እነርሱ እንጨቶችን እንደሚለቅሙ አዩ። ከእነርሱም አንዱ ንጉሥ እንደሚሆን ሁለተኛውም ሊቀጳጳሳት እንደሚሆን ያችን ራእይ ተረጎሟት፤ እንዲሁም ሆነ። ይህም አባት ቴዎፍሎስ ሊቀጳጳስና በተሾመባት በመጀመሪያይቱ ዓመት ንጉሥ ቴዎዶሲዎስ ሃይማኖትን እናስተምራለን የሚሉ ሃይማኖታቸውን በመጽሐፍ ጽፎ ወደ እርሱ እንዲያቀርቡ አዘዛቸው። እንዳዘዛቸውም አደረጉ። ከዚህም በኋላ ንጉሡና ሊቀጳጳሳቱ ተነስተው እነዚያን ጽሑፎች በመሰዊያው ላይ አድርገው ወደ እግዚአብሔር ጸለዩ። ጌታም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ነው ብሎ ከሚታመን በቀር ከውስጣቸው በቀናች ሃይማኖት የጸና እንደሌለም ገለጠላቸው። በዚያንም ጊዜ ሊህን የመናፍቃን መጻሕፍትን እንዲያቃጥሏቸው፣ እነዚያንም መናፍቃን ከሚገዛው አገር እንዲያሳድዷቸው ንጉሡ አዘዘ። ዮሐንስ አፈወርቅም መጻሕፍትን ማንበቡና መመርመሪያ በዛ ነበር። ስለዚህም የአውጋሪዎስን መጻሕፍት አወገዘ። ያወግዙ ዘንድም ወደ እስክንድሪያ ሊቀ ጳጳሳት ወደዚህ አባት ወደ ቴዎፍሎስ ወደ ቆጵሮስ ኤጲስቆጶስም ወደ ኤጲፋኒዎስ ወደ ኤጲስቆጶሳት ሁሉ በየሀገሩ ላከ ከዚህም በኋላ መልካሚ ጉዞውን በፈጸመ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ ለእግዚአብሔርም ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን በረከቱም በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለም ዋድሮ ይኑር አሜን ሰላም ለቴዎፍሎስ ድለ ዘተረክበ በመንበረ ማርቆስ ዩንበር ድኅረ አትናቴዎስ ሰከበ በመንፈስ ቅዱስ ሎቱ ከማይምሮ ተዊበ ይሬይ ለላዱ ጊዜ አጠምቅ ህዝበ እንዘበትረ ብርሃን የሀትም ከዊኖ ማይተበ። በዚህችም ቀን ክርስቲያኖችን ባሳደደ በመኮንን አስቅልጵያኖ ዘመን የከበረ መነኮስ ሮማኖስ በሰማዕትነት አረፈ። ይህም ቅዱስ የክርስቲያን ወገኖችን መኮንኑን እንዳሳደዳቸው በሰማ ጊዜ ከቀሳውስትና ከዲያቆናት ጋር የክርስቲያን ወገኖችን ሁሉ በአንድነት ሰበሰባቸው። ስለ ክርስቶስ ሃይማኖትም መክሮ አጸናቸው። አስቅልጵያኖስም ይህን ሰምቶ እንዲያመጡ ታዘዘ። በፊቱም በቆመ ጊዜ አስቅልጵያኖስ በወገን የከበርክ ሮማኖስ ሆይ አንተ ነህን? አለው ቅዱሱም የወገን ክብር ምን ይጠቅመኛል? ክብሬ ግን ክርስቶስ ነው ብሎ መለሰለት። መኮንኑም ሰምቶ እንዲሰቅሉትና ጉንጮቹን ይሰነጣጥቁም ዘንድ አዘዘ። ጉንጮቹንም ሲሰነጣጥቁት ምንም አልተናገረምና መኮንኑ ትዕግስቱን አደነቀ። በዚያንም ጊዜ ሮማኖስ መኮንኑን እንዲህ አለው፣ እነሆ ስንፍናህን ዘልፍ ዘንድ ፈጣሪዬ አፌን ከፈተ። እውነት ነገርም ብታውቅ ለእግዚአብሔር ለእግዚአብሔር እንሰግድ ዘንድ ይገባ እንደሆነ ወይም ለአማልክት እንዲነግረን ይህን ሕፃን ልጅ እንዲያመጡ እዘዝ። መኮንኑም ታናሽ ሕፃንን እንዲያመጡ አዘዘ። መኮንኑም ሕፃኑን፣ ስግደት ለማን እንደሚገባ እውነቱን ንገረን አለው። ሕፃኑም ልብ የሌለህ ደንቆሮ መኮንን ሆይ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 እንዲህም ምስክርነቱን ፈጽሞ የምስክርነት አክሊልን በመንግሥተ ሰማያት ተቀበለ ለእግዚአብሔርም ምስጋና ይሁን እኛንም በዚህ መስተጋድል ጸሎት ይማረን በረከቱም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን ሰላም ለሮማኖ ሰማይተ ኢየሱስ ዋሄድ ምቱረ ልሳም በመጥዋሄድ ወህኑቅ ወህኑቅ ወህኑቀ ካሳድ ውዕድ ስማዝያሁ አጋደ ኑሰወል እንተነበበ ወይቤ ምናምልኮ ለባይድ ለእግዚአብሔር ይደሉ ወይርት ወይረት ሰጊድ። በዚችም ቀን የሰማያት ዮሐንስ የአድራኒ የአርቴማዎስ የአርስጦስ የሉዲኖስ የአስማኒትና የሰባቱ ልጆቿ መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 19 በዚች ቀን በከሃዲው ዲዮቅልጥያኖስ ዘመን ቅዱስ በርተሎሜዎስ እና ሚስቱ በሰማዕትነት አረፉ። በዚችም ቀን ስለ ቅዱስ ጳውሎስ ሳምስ በዚችም ቀን ስለ ጳውሎስ ሳምሳጢ በአንጾኪያ አገር የቤተ ክርስቲያን የአንድነት ስብሰባ ተደረገ። በዝችም ቀን የጸይለማ አገር የከበረ አባት ዮሐንስ አረፈ። በዝችም ቀን ዳግመኛ እንደ በግ ለታረዱ ለመጥራ ጻድቃን መታሰቢያቸው ነው። ደግሞም የኢትዮጵያ ንጉሥ ይምርሃነ ክርስቶስ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ዛቅረብኩ ማሌታ ዘኪረ አይላፈ ምን ለተ ጸምዱከ ዘልፈ ለላ ነበብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ ምላቡ ውላን ዘተርፈ